ሰላም ኢትዮጵያውያን ከአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ የሰው ሠራሽ አስተውሎት ዜናዎችን ይዤ ቀርብ ያለው ደጀን ነኝ። ከሰላም ውጪ ሌሎች አማራጮች አያዋጡም ሲሉ የክልሉ ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ገለጹ። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ የክልሉን ወቅታዊ የጸጥታ ጉዳይ አስመልክተው ማብራሪያ ሰጥተዋል። በማብራሪያቸውም የአማራ ክልል ባለፉት ጊዜያት በከፍተኛ የጸጥታ ችግር ውስጥ እንደነበር ተናግረዋል። አሁን ላይ ግን በክልሉ የተረጋጋ ሰላም አለ። በየአካባቢው ያሉ የአስተዳደር እርከኖች መንግስታዊ አመራር የሚሰጥባቸው ናቸው ብለዋል። የጸጥታ መዋቅሩ ከጊዜ ወደ ጊዜ ማድረግ አቅሙ እያደገ፣ የመፈጸም አቅሙም ከፍ እያለ መሄዱን አንስተዋል። ከሰላም ውጪ ሌሎች አማራጮች አያዋጡም ያሉት ኃላፊው መንግስትን በኃይል ማፍረስ አይቻልም፣ ፈተናና ትግል ያጠበቀው መንግስት ነው። ሰራዊቱ በፈተና ውስጥ ተፈትኖ ድል ያደረገ ነው። በግጭት የሚሳካ የለም፣ የሚያዋጣው ሰላማዊ አማራጭ ነው ብለዋል። ታጣቂ ኃይሎች ከስህተት መማር፣ ግጭት እንደማያዋጣ ማመን ይገባል፣ የዕርቅ የሰላም የውይይት አማራጮችን መምረጥ ይጠበቃል ነው ያሉት። ፋይዳ የተቀላጠፈ አገልግሎት ለመስጠት እንደሚያግዝ የአማራ ክልል ውሃና ኤነርጂ ቢሮ ገለጸ። የአማራ ክልል ውሃና ኤነርጂ ቢሮ ከኢትዮ ቴሌኮም ጋር በመተባበር ለሰራተኞች የፋይዳ መታወቂያ ምዝገባ መርሃ ግብር አካሂደዋል። የአማራ ክልል ውሃና ኤነርጂ ቢሮ ምክትል ኃላፊ ጥላውን ሽመልስ ቢሮው በቴክኖሎጂ የታገዘ አገልግሎትን ለመስጠት ሲሰራ መቆየቱን ገልጸዋል። አሁን ላይም ሰራተኞች እንደ ሀገር እየተተገበረ የሚገኘውን የፋይዳ መታወቂያ ተጠቃሚ እንዲሆኑ መደረጉን ገልጸዋል። ፋይዳ መታወቂያ ዜጎች ወጥ ማንነት እንዲኖራቸው ዲጂታል አሰራርን በመዘርጋት የተቀላጠፈ አገልግሎት እንዲያገኙ የሚያስችል መሆኑን የገለጹት። ከአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ የተላለፉት የሰው ሠራሽ አስተውሎት ዜናዎቻችን የእስካሁኖቹ ነበሩ። ለህብረተሰብ ለውጥ እንተጋለን። አማራ ሚዲያ ኮርፖሬሽን።